ይህንን መርሃ ግብር በየስራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዳቤሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩትብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ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 ለድንግልና ሰማዕት አርሴማ ቅድስት ወዮሐንስ ወንጌላዊ ዓመታዊ በዓል በሰላም አደረሳችሁ አደረሰን። ቅድስት አርሴማ ድንግል እናታችን ቅድስት አርሴማን በምንን መስላት አለን። እርሷ በአድማስ ላይ ተቀምጦ እንደሚያበራ እንቁናትና ክብሯ ብዙ ነው። መድኃኒታችን ኢየሱስ ክርስቶስ በወንጌል እንዳለው በተራራ ላይ ያለች ከተማ ልትሰወራ አይቻላትምና የሰማዓቷ ሕይወት በፊታችን እንደ ብርሃን ተገልጦ ይታያል። ቅድስት አርሴማ እንደ ልጅ ወላጆቿን በመታዘዝ ደስ ያሰኘች ብሩክት ናት። ቅድስት አርሴማ ይህ ቀረሽ የማይሏት ውብ ናት። ቅድስት አርሴማ ድንግል ናት። ቅድስት አርሴማ ባህታዊት ጻድቅ ናት። ቅድስት አርሴማ ኃያል ሰማዕት ናት። ይህስ እንደምን ነው ቢሉ አቦወቱ ፊት እንደነገሩን ከሆነ ቅዱስ ጎርጎሮስ የታላቋ ሰማዕት ቅድስት አርሴማ ትልቅ ወንድም ነው። በዜና ሰማዕታት ተጽፎ እንደሚገኘው በዚያ የመከራ ዘመን ቅዱስ ጎርጎሮስ ሶስት ኃላፊነት ነበሩበት። አንደኛ ቅድስት አርሴማን ጨምሮ ደናግሉን ማጽናት፣ ሁለተኛ ትምህርተ ቤተ ክርስቲያንን በሚገባ ማጥናት፣ ሶስተኛ የሚመጣውን መከራ ለመቀበል ራሱን ማዘጋጀት ናቸው። ቅዱሱ ሶስቱንም ኃላፊነቶች በሚገባ በመወጣቱ ከራሱ አልፈው ለሌሎች አርአያ መሆን ችሏል። ያቺን ንጽሕት አርበኛ ቅድስት አርሴማንም አጽንቶ የደናግሉ መሪ አደረጋት። መከራው በጣም ገፍቶ እስከመጣበት ጊዜ ድረስ በአንድ ደናግል ገዳም ውስጥ ሆነው ይጸልዩ፣ ይጾሙ ገዳማዊ ስራንም ይሰሩ ነበር። እዚህም ነው ቅድስት አርሴማና ቅዱስ ጎርጎርዮስ ጻድቃን የምንላቸው በኋላ ግን ማህደረ ሰይጣን ዶቅልጥያኖስ በመልኳ ተማርኮ ቅድስት አርሴማን ካላገባሁ በማለቱ ቅዱስ ጎርጎርዮስ ድንግሏን አርሴማን ጨምሮ 127 ክርስቲያኖችን ይዞ ወደ አርማንያ ተሰደደ። በአርማንያም በአንድ ገዳም ውስጥ ተደብቀው በጾም እና በጸሎት ለጥቂት ጊዜ ቆዩ። ነገር ግን ረሃብ ጸናባቸው። የሚላስ የሚቀመስ ነገር በአካባቢው ባለመኖሩ ቅዱስ ጎርጎርዮስ ወደ ከተማ ለመውጣት ተገደደ። በዚያም በድርጣዲስ ቤተመንግስት ውስጥ ባርነት ተቀጠረ። በሚያገኛት ገንዘብም ወገኖቹን ይረዳ ነበር። መከራው ግን አለቀቃቸውም። እርጉም ድዮቅልጥያኖስ ቅዱሳኑ ወደ አርማናያ መሄዳቸውን ስለሰማ ይዞ እንድልክለት ድርጣዲስን ላከው። ድርጣዲስ ግን ቅድስት አርሴማን ባያት ጊዜ ከውበቷ የተነሳ መታገስ ባለመቻሉ ካላገባሁሽ አላት። ድንግሊቱ ግን እኔ የክርስቶስ ሙሽራ ነኝ፣ አይሆንም አለችው። ያስፈራራት ሞከረ። አይኗ እያየ ደናግሉን ጨፈጨፋቸው። አልሳካልህ ቢለው በአደባባይ በግድ ሊያገባት ቢሞክር እጁን ጠምዝዛ በሰው ሁሉ ፊት መሬት ላይ ጣለችው። እጅግ ስላፈረ አስገረፋት፣ አሰቃያት፣ አይኗንም አወጣ። በመጨረሻም አንገቷን አስቆርጦ ከሰማዕታቱ ጋር ተራራ ላይ ጣላት። ከነገር ሁሉ በኋላ ድርጣድስ እና ባለሟሎቹ ለአደን በሄዱበት ርኩስ መንፈስ ወደ አውሬነት ወይም እሪያነት ቀይራቸው። የንጉሱ እንስሳ ወይም አውሬ መሆን በአርማንያ ታላቅ ድንቃጤን ፈጠረ። የንጉሱት ስታለቅስ በራእይ ጎርጎሪዎስን ከተቀበረበት ካላወጣችሁት አትድኑም አላቸው። ወዲያውም ቆፍረው አወጡት። ቅዱስ እንደወጣ እረፍትንም አልፈለገም። ለ15 ዓመታት ቀባሪ አጥተው የተበተነውን የቅድስት አርሴማንና የሰማዓታትን አጽም ሰብስቦ በክብር አኖረው። ድርጣድስና ባለሟሎቹንም ወደ በረሃ ሂዶ ፈወሳቸው። የሰማዓቷ ቅድስት አርሴማ አጽም በ14ኛው መቶ ክፍለ ዘመን ከሌሎች ሰማዓታት አጽም ጋር ወደ ሀገራችን እንደመጣ አባቶቻችን በትውፊት ነግረውናል። ለዚህም የሚመስላል ብሩክቷ እናታችን ከሌሎች ሀገር አስተይታ ለኢትዮጵያውያን ልዩ ፍቅር ያላት በዋናው ገዳም ወሎ ወይም ኩላማሶ ወይም ስባ ውስጥ የሚገኝ ነው። ስሟ በተጠራበት ሁሉ ኃይልን ታደርጋለችና ነገር ግን ወንድሞችና ና እህቶቼ በቅድስት እናታችን ስም የሚነግዱ ስጋውያን ሰዎች በስተዋልና እንጠንቀቅ። የሰማቷ ክብር ብዙ ነውና በህልም ላይ ብቻ አንታመን። አባ እንጡንስ እንዳሉት በህልም የሚታመን ሰው ከንቱ ነውና። በዚህም ዕለት ከሰማዕቷ ጋር የመንፈስ እናቷን ቅድስት አጋታ ልናስባት ይገባናል። ይህች እናት እመምኔት ስትሆን ቅድስት አርሴማን ታስተምራት፣ ታጸናት፣ ከጎኗም ተቆምላት ነበር። ረሃቧን፣ ጥሟን፣ ስደቷን፣ መከራዋን ሁሉ አብራት ተሳትፋለች። በፍጻሜውም አብራት ተሰይፋለች። በዚህ ዕለት ታስቦና ተከብሮ የሚውል ሌላው ቅዱስ አባታችን ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ወንጌላዊ የቤተ ክርስቲያን ምሰሶ፣ ምድራዊ መልአክ፣ የጌታ ወዳጅ፣ የድንግል ማርያም ያደራ ልጅ፣ የንጽህና አባት ቁጽረ ገጽ፣ የፍቅር ሐዋርያ፣ የምስጢር አዳራሽ፣ የሐዋርያት ሞገሳቸው፣ ነባቤ መለኮት ቅዱስ ዮሐንስ ወልደነ ጎድጓድ ዛሬ ይከበራል። ምክንያቱም በዮሐንስ ራእይ ምዕራፍ አንድ ከቁጥር አንድ ላይ ቀዳሚሁ ቃል ብሎ እንደ ንስር መጥቆ ወንጌሉን በዚች ቀን ጽፏልና፣ አምላከ ቅዱሳን ለእኛ ለባሮቹ የቅድስቲቷን ጽናት የወንጌላዊውን ፍቅር ያድለን፣ በረከታቸውን ከማይጎድል እጅ አብዝቶ ይስጠን። በመስከረም 29 ቀን ታስቦና ተከብሮ የሙሉ አመታዊ የቅዱሳን በዓላት ቅድስት አርሴማ ድንግል ሰማዕት የቅድስት አጋት እመምኔት 119 ሰማዕታት የቅድስት አርሴማ ማህበር፣ ቅዱስ ዮሐንስ ወንጌላዊ ነባቤ መለኮት፣ ቅድስት ክርስቶስ ክብራ ኢትዮጵያዊት በዚህ ቀን ነፍሳትን ከሲኦል ያወጣችበት ዕለት ታስቦና ተከብሮ ይውላል። ወርሃዊ በዓላት ደግሞ የፈጣሪያችንና የጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደት፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶ ማርቅ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት ቅዱስ ዘርዓ ክርስቶስ ጻድቅና ሰማዕት ናቸው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም።